ዛሬ በዚህ ቪዲዮ ስለ ቅድስት አርሴማ እጅግ አስደናቂ ተአምርን አብረን እንመለከታለን። ሁላችሁም እስከ መጨረሻው ድረስ ተከታተሉ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንትና ሼር ማድረግ እንዳትረሱ። ከሌሎችም ወዳጆቻችሁ ይህን ተአምር ይሰሙ ዘንድ ሼር አድርጉላቸው። የብፅዕት ቅድስት አርሴማ ተአምር ነው። ጸሎቷና በረከቷ ከሁላችን ህዝበ ክርስቲያን ጋር ለዘላለም ይኑር አሜን። በዚህ አላፊና ጠፊ በሆነው ዓለም በገንዘብ እጅግ ባለጸጋ የሆነች አንዲት ሴት ነበረች። በገንዘቧ ብዛት ልክ ስፍር ቁጥር የለውም፣ እንደ ሰማይ ከዋክብትና እንደ ባህር አሸዋ ስፍር ቁጥር የለውም። ምግቧ ግን በውኃ የተራሰ የባቄላ ቅንጣት ነበር። ነገር ግን ችግረኞችንና ጾም አዳሪዎችን፣ ካህናትንና ዲያቆናትን፣ መንገደኞችንና ስደተኞችን፣ ባልቴቶችን፣ ፍጻተኞችን፣ የሙት ልጆችን ተጠራ ነበር በጌታችን በኢየሱስ ክርስቶስ ስምና በመቤታችን ማርያም ስም በቅዱሳን መላእክት በጻድቃን ሰማዕታት ስም መታሰቢያ ስታደርግ በአገሯ ውስጥ ካለው ከሰው ፍጥረት የምትተው የለም። ይልቁንም የብፅዕት ቅድስት አርሴማን የበዓሏን መታሰቢያ መስከረም 29ና ታኅሳስ 6 ቀን ማድረግን ትወዳለች። በመክብበ ቃል ለደጎች መልካም ቸርነታቸው ትመራቸዋለች፣ ከጭንቅም ታድናቸዋለች ብሎ እንደተናገረ ዳግመኛም ለሰማይ ወፎች እህልና ውኃን ትሰጣቸው ነበር። በእንስሳት ላይም ልቧን ታራራ ነበር። ሰለሞን በመጽሐፈ ምሳሌ ጻድቅ ሰው በእንስሳ ነፍስ ላይ ሩሩ ነው፣ ኃጢአተኛ ግን ርኅራኄ የለውም እንዳለው ይቺ ሴት ግን የመልካም ስራዋ ጠባይ ብዙ ነው። ምጽዋትን በመስጠት ከሰው ልጆች የሚመስላት የለም። ለውዳሴ ከንቱ የምትሰጥ አይደለምና ከሰው የተሸሸገ ነው እንጂ። አንድ ቀን ወደ ብፅዕት ቅድስት አርሴማ ቤተክርስቲያን ሄደች። በዚያም እስከ ሰባት ቀን ድረስ ሱባዔ ያዘች። በሱባዔ መጨረሻ ብፅዕት ቅድስት አርሴማ በንግሥት ተመስላ ተገለጠችላት። ያቺን ባለጸጋ ሴትም ጸሎትሽና መጽዋትሽ በአሸናፊ እግዚአብሔር መንበር ፊት ወደ ሰማይ አድርጓል አለቻት። ከሦስት ቀንም በኋላ ከዚያ ኃላፊ ዓለም ትሄጃለሽ፣ ወደ ዘላለምም ሕይወት ትሄጃለሽ። በመንግሥተ ሰማያት ከእኔ ጋር ተነግሻለሽ። እኔም እግዚአብሔር አምላኬ ከሰጠኝ ለአንቺ ማርና ወተት የምታፈስ አዲስን ምድርን አዘጋጅቼልሻለሁ ይህንንም ብላ እንደ መብረቅ ብልሽታ ከእርሷ ተሰወረች። ይችም ደግ ሴት ሰምታ እግዚአብሔርን አመሰገነችው። የብፅዕት ቅድስት አርሴማን የግርማ ከፍታ አደነቀች። በእውነት ብፅዕት ቅድስት አርሴማ ተገለጠችልኝን? እያለች በታላቅ ደስታ ወደ ቤቷ ተመለሰች። በዚያም ታላቅ በዓልን አደረገች። የተራቡትንም አጠገበቻቸው። ለችግረኞችና ለጠማዳሪዎች ገንዘቧን ሁሉ ሰጠች ከመግነዝ ልብሷ በስተቀር አንዲት የሚያስቀረችው የለም ይህም የፈትል ዘ የተለዋገር ልብስ ነው ከዚያም ነፍሷን ሰታ በሰላም አረፈች ከቅድስት አርሴማ ጋር የደስታ ማደሪያን ወረሰች ጸሎቷና በረከቷ ከሁላችን ህዝበ ክርስቲያን ጋር ይኖር ለዘላለሙ አሜን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን